ዲህን አንድ ሊቀመንበርና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምነህ በምናነሳቸው ጉዳዮች ላይ ማብራሪያ ሊሰጡን እዚህ ስቱዲዮ ስለተገኙ በቅድሚያ እጅግ አድርገ ና አመሰግኖታለሁ እኔም እንግዳችሁ አርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ መልካም ወደ ቀዳሚው ጥያቄዎች ልለፍ ና በሀገር ውስጥ ያሉ የፖለቲካ ፓርቲዎች የፖለቲካ እንቅስቃሴያቸው በተለይም ከብሔራዊ ጥቅም ጋር በምን መልኩ አጣጥመው መሄድ አለባቸው የሚለውን የጥያቄያችን ቀዳሚ እናድርግ መልካም እንግዲህ እንደሚታወቀው ማንኛውም የፖለቲካ እንቅስቃሴ የህዝብን የተሻለ ተጠቃሚነት የሚያረጋግጥ የሀገርን አንድነት የሀገርን ሉዓላዊነት የሚያስቀጥል መሆን መቻል አለበት እንደሚታወቀው የፖለቲካ ትግል ለተሻለ ለውጥ ማለት ነው ስለዚህ ለተሻለ ለውጥ የሚካሄድ የትኛውም የፖለቲካ እንቅስቃሴ ደግሞ የሀገርን ብሔራዊ ጥቅም ላይ ለድርድር ማቅረብ የለበት እንደሚታወቀው ፖለቲካ ከራስ ፍላጎት ባሻገር የህዝብን ጥቅም ያስቀደመ ነው የሀገርን ጥቅም ያስቀደመ መሆን መቻል አለበት ከዚህ በተጸራሪ ጎን ማለትም የራስን ፍላጎት ብቻ ወይም ከህዝብ ፍላጎት በተጸራሪ የሚቆም ሀይል የብሔራዊ ጥቅምን ይንጸራል ማለት ነው ስለዚህ የትኛውም አይነት የፖለቲካ ልዩነት ይኖራል፣ ተፈጥሯዊ ነው። ነገር ግን እነኚህን የፖለቲካ ልዩነት የምናስተናግድበት የጨዋታ ሜዳ የሀገርን ሉዓላዊነት፣ የሀገርን ብሔራዊ ጥቅም ለጥያቄ ውስጥ የሚያቀርብ መቻል የለበት። ስለዚህ እንደ ፖለቲካ ፓርቲ እያንዳንዱ የፖለቲካ ፓርቲ የራሱ የሆነ ፕሮግራም አለው፣ የራሱ የሆነ አጀንዳ አለው። ከዚህ ተነስቼ እዚህ እደርሳለሁ የሚል እኔ ባሸነፍ ወይም ስልጣን ላይ ሁኜ ይህን እንፈጽማለሁ የሚል የራሱ የሆነ ፕሮግራም አለው። እነኛ ፕሮግራሞች ግን የሕዝብን ፍላጎት መጠበቅ መቻል አለባቸው የሀገርን ብሔራዊ ጥቅም መጠበቅ መቻል አለባቸው። እንግዲህ ፖለቲካ በግል ልናሳካ የማንችለውን ነገር በጋራ የምናሳካበት መንገድ ነው ፖለቲካ በራሱ። ስለዚህ በጋራ ስናስብ ደግሞ ሀገር ነው የምናስበው። ስለዚህ የሀገርን ጥቅም፣ የሀገርን ሉዓላዊነት የሚነካ ማናቸውም ተግባር መከናወን መቻል የለበትም ያ ከሆነ ከሀገር ተጻራሪ ነው የሚሆነው ስለዚህ ብሔራዊ ጥቅም ሲባል ለጥያቄ ለድርድር መቅረብ የለበትም ቢኮዝ ሀገር እንደ ሀገር ስትኖር ነው ፖለቲካ ልናራምድ የምንችለው ስለዚህ ፖለቲካችን ፖለቲካ የምንሰራው ሀገርን ሊያስቀጥል የሀገርን ብሔራዊ ጥቅም ሊያስጠብቅ የሚችል መሆን መቻል አለበት እንጂ የሀገርን ብሔራዊ ጥቅም ሊያሳጣ የሚችል መሆን የለበትም እንደሚታወቀው ፖለቲካ ውስጥ ርዕዮተ ዓለም አለ ብዙ ልዩነቶች አሉ። እነኛ ልዩነቶች ግን ትልቁን ስዕል ወይም ትልቁን ሀገርን የሚነካ መሆን መቻል የለበትም። ስለዚህ ሀገር በሚባለው ማዕቀፍ ውስጥ ደግሞ ብሔራዊ ጥቅም አለ። ስለዚህ የትኛውም አይነት የፖለቲካ ልዩነት ይኖር፣ የትኛውንም አይነት ሀሳብ እና ራምድ፣ የምንሳተፈው የምንንቀሳቀሰው በአንድ ሀገር ውስጥ ነው። ለዛ ሀገር ህዝብ ነው ወይም ለራሳችን ህዝብ ነው የምንታገለው። ብሔራዊ ጥቅሙን ማስጠበቅ ግዴታ ነው የሚሆነው። ብሔራዊ ጥቅሙን የሚጻረር የፖለቲካ እንቅስቃሴ ፖለቲካ ነው ሊባል አይችልም፣ ጸረ ሕዝብ የሆነ ነው። ስለዚህ ጸረ ሕዝብ የሆነ የፖለቲካ እንቅስቃሴ ደግሞ መኖር የለበትም፣ ፖለቲካም ሊባል አይችልም ባይ ዲፎልት። ስለዚህ መሆን ያለበት ብሔራዊ ጥቅም ምንድን ነው? የአንድ ሀገር ብሔራዊ ጥቅም ምንድን ነው? ብሔራዊ ጥቅማ ምንድን ነው? ለምሳሌ የሀገር ሉዓላዊነትን ብንወስድ፣ የባህር በር ብንወስድ እነኝህ ለምሳሌ ማንኛውም ህዝብ ለሆነ ፓርቲ ብቻ የምትወው አይደለም፣ ወይም ለሆነ መንግስት ብቻ የምትወው አይደለም። አንድ መንግስት ይመጣል፣ መስራት የሚገባውን ሰርቶ ያልፋል፣ ሌላ መንግስት ይመጣል። በሌላ አገላለጽ አንድ ፓርቲ ይኖራል፣ ሌላ ፓርቲ ይመጣል። ለምሳሌ ደርግ ነበር፣ በደርግ ጊዜ፣ ከደርግ በኋላ ኢህአዴግ መጣ፣ ከኢህአዴግ በኋላ አሁን የብልጽግና መንግስት መጣ። ሀገር ግን አልተቀያየረችም። ሀገር ህያው ናት፣ ሀገር ዘላለማዊ ናት። በዚህ ሂደት ውስጥ ግን ለፖለቲካ ስልጣን የምናደርገው ሽኩቻ የምናደርገው ትግል ብሔራዊ ጥቅማችንን አሳልፈን መስጠት መቻል የለብንም ለድርድር መቅረብ የለበትም ስለዚህ ይሄ በግልጽም በጉልህም መነገር መቻል ያለበት ትልቅ የሆነም ነገር ነው ብሔራዊ ጥቅም ሲባል የሀገር ሉዓላዊነት ነው ብሔራዊ ጥቅም ሲባል የሀገርን አንድነት ነው ብሔራዊ ጥቅም ሲባል የሀገርን ዘላቂነት ነው ስለዚህ የሀገርህን ጥቅም አሳልፈህ እየሰጠህ በሀገርን ጥቅም ላይ እየተደራደርህ ስለፖለቲካ ስለ ሀገር ፖለቲካ ልታወራ የምችልበት እድል አናሳ ነው። ብታወራም ተገቢ አይደለም፣ አድማጭም የለህም። ስለዚህ ፖለቲካ ለህዝብ ነው ካልነ ፖለቲካ የግል ፍላጎት ሳይሆን የጋራ ፍላጎት የምናሳካበት መንገድ ነው ካልነ የጋራ የሆነውን ነገር ማክበር መቻል አለብን። እንግዲህ እርስም የሚያነሷቸው የሀገር ጥቅም፣ የትኛውን ፖለቲካ ፓርቲ ሲመጣ የማይደራደርባቸው ጉዳዮች አሉና ከዚህ አንጻር ፓርቲዎች ከአቋም ጀምሮ ሚናቸው እስከምን ድረስ መሆን አለበት? ፖለቲካ አቋም ይጠይቃል። አቋም መውሰድ ያስፈልጋል። አቋምህ በተለያየ መንገድ ይንጸባረቃል። ስለዚህ አንድ የፖለቲካ ፓርቲ ፖለቲካ አራምዳለው ሲል የሀገሩን ሉዓላዊነት፣ የሀገሩን አንድነት፣ የሀገሩን ብሔራዊ ጥቅም መጠበቅ መቻል አለበት፣ ማክበር መቻል አለበት። ይሄ ምንም ጥያቄ ውስጥ የሚገባ አይደለም። ትልቅ አቋም ነው። አቋም ደግሞ በተግባር ይገለጻል። እኔ ለኢትዮጵያ አንድነት፣ ለኢትዮጵያ ሉዓላዊነት፣ ለኢትዮጵያ ብሔራዊ ጥቅም አቋም አለው ካልኩኝ፣ በአቋም ካንጸባረቅኩኝ አቋማችን በተግባር የሚገለጽበት መንገድ መቻል አለብን። ስለዚህ ከብሔራዊ ጥቅም ተጻራሪ የሆኑ ነገሮችን አለማከናወን ያስፈልጋል። ቅድም ለመግለጽ እንደሞከርኩት በፖለቲካ ጨዋታ ውስጥ ውድድር አለ። ውድድር ካለ አሸናፊ ተሸናፊ አለ ማለት ነው። ይህ አሸናፊ ተሸናፊ ደግሞ ወደ ጠረጴዛ መጥቶ በምርጫ እንዲሆን አይደለም የሚባለው ዲሞክራሲ ትልቁ ነገር የሀሳብ የበላይነት ነው። ስለዚህ በዚህ በምናደርገው ሂደት ውስጥ ብሔራዊ ጥቅምን ማስጠበቅ መቻል አለብን። ፖለቲካ ውስጥ ሁለት ኃይሎች አሉ፣ አንድ ስልጣን ላይ ያለ፣ ሌላ ስልጣን የሚፈልግ ማለት ነው። ስለዚህ ስልጣን ላይ ያለው ኃይልም ብሔራዊ ጥቅምን ማስጠበቅ መቻል አለበት። ስልጣን እፈልጋለሁ ብሎ በምርጫ አወዳደራለሁ የሚል ኃይልም ብሔራዊ ጥቅሙን ማስጠበቅ መቻል አለበት። ለምን ቢባል ሁላችንም ሀገር ስትኖር ነው ለስልጣን ውድድር፣ ለስልጣን ፍክክር የምናደርገው። ስለዚህ ሀገርን የሚጎዳ ሀገርን የሚያሳንስ ተግባር ላይ ከተሰማራን ምኑን ፖለቲካ አደረግነው? ጸረ ህዝብ የሆነ ጸረ ሀገር የሆነ እንቅስቃሴ ውስጥ ነን ማለት ነው። ያ ደግሞ ቅድም ለመግለጽ እንደሞከርኩት ፖለቲካ የግል ፍላጎት ሳይሆን የጋራ ፍላጎታችን የምናሳካበት ነው። ስለዚህ ጸረ ህዝብ የሆነ እንቅስቃሴ ውስጥ ከገባን የግል ፍላጎት ወይም የቡድን ብቻ ነው የሚሆነው ማለት ነው። ስለዚህ ፖለቲካ ሀገርን እንደ ሀገር ሊያስቀጥል የሚችል ሀሳብ፣ አቋም ማራመድ ያስፈልጋል። ብሔራዊ ጥቅምን ማክበር ያስፈልጋል። ይህም የሆነው ደግሞ በተለያየ መንገድ ልዩነቶች ይኖራሉ። የርዕዮተ ዓለም ልዩነቶች ሊኖሩ ይችላሉ። የሀሳብ ልዩነቶች ይኖራሉ። እነኚህ ልዩነቶች ግን በብሔራዊ ጥቅም ላይ በሀገር አንድነት ላይ የጋራ አቋም መውሰድ ያስፈልጋል። ለዛም ነው ፖለቲካ ፓርቲዎች ከአቋም ባሻገርም በተግባር የሚገለጽ የሚዳሰስ ስለ ሀገር ሉዓላዊነት ሊያስጨንቃቸው ይገባል። ስለ ብሔራዊ ጥቅም ሊያስጨንቃቸው ይገባል፣ ሊያስጨንቀን ይገባል። ለምሳሌ ያክል አገር ብትወረር የትኛውም የመንግስት ብቻ ወይም የገዥ ፓርቲ ብቻ አይደለም የሁሉም ነው። የሆነ ሀገር ወረርሽኝ የሆነ ነገር ቢመጣ የሁሉም ነው አይደል? እኔ እነኚህ እነኚህ አሁን በጣም በዘመናት ውስጥ የመጣ በጣም ደስ የሚል የባህር በር እንውሰደው። የባህር በር ኢትዮጵያዊ ለሆነ ዜጋ የፖለቲካ ኃይል የትኛውንም ኃይል ሊያግባባ የሚችል ነው ምንም አይነት ልዩነት ምናልባት ጸረ ኢትዮጵያ አቋም ያላቸው ካልሆነ በስተቀር እና እነኝህን የመሰሉ አጀንዳዎች ላይ የጋራ እንቅስቃሴ ያስፈልጋል፣ የሚል እምነት አለን። ከአነሱስ ጉዳይ አንዱ የባህር በር ጉዳይ ነው። ኢትዮጵያ ባለፉት 30 ዓመታት እና በፊት ተገቢ ባልሆነ መንገድ የባህር በሬን አጥቻለሁ፣ ብሔራዊ ጥቅም ጉዳይ መረጋገጥ አለበት የሚል አሁን የሁሉም ኢትዮጵያውያን አጀንዳ ሆኗል ና ከዚህ አንጻር የኢትዮጵያ የባህር በር መሻት እንዲሳካ የተፎካካሪ ፖለቲካ ፓርቲዎች የሚኖራቸው ድጋፍ ና ትብብር ምን መሆን አለበት? እንግዲህ በግልጽ እንደሚታወቀው ኢትዮጵያ የባህር በር ያጣችበት መንገድ እጅግ አሳዛኝ አሳፋሪ ነው። አጭር ግብ ባላቸው ኃይሎች ነው የባህር በር ያጣቸው። ይህም ህጋዊም ባለም አቀፍ መድረክም ተቀባይነት የለውም። ስልጣንን ብቻ ግብ ባደረጉ ኃይሎች ነው የባህር በር ያጣቸው እና አሁን ደግሞ የባህር በር አጀንዳ ሆኖ መጥቷል። አጀንዳ መሆኑ ብቻ ሳይሆን የባህር በር ይገባናል፣ ተገቢም ነው። ብሔራዊ ጥቅም የባህር በር ነው። የባህር በር የግል ፍላጎት የምታሳካበት አይደለም። የባህር በር ማለት አሁን ላለው ገዢ ፓርቲ አይደለም። የባህር በር ማለት ለመላው ኢትዮጵያ ህዝብ ነው። ስለዚህ የመላው ኢትዮጵያ የሆነ የኢትዮጵያ የብሔራዊ ጥቅም የሆነ ጉዳይ ላይ ደግሞ አንድም ሀሳቡን ያለምንም አቅማማት በመደገፍ በመቀበል፣ በመሳተፍ መንቀሳቀስ መቻል አለብን። ይህን ደግሞ እናደርገዋለን። በአንድም ይሁን በሌላ መንገድ ሀገር እንደ ሀገር የምትቀጥለው በልጆቿ ተጋድሎ ነው። ስለዚህ ልጆቿ ደግሞ ያለምንም ልዩነት ሁሉንም አንድ ሊያደርግ የሚችል ወርቃማ የሆነ ሀሳብ በተግባር ሊገለጽ የሚችል የባህር በር አጀንዳ ወይም የቀይ ባህር ጉዳይ መጥቷል። ይሄ በዘመናት ስናጣው ስንቆጭበት የነበረው ብዙዎቻችን ወደ ትግል ያስገባንም የፖለቲካ ሀሁን ያስቆጠረንም ጉዳይ ነው። ስለዚህ ይህን ጉዳይ ደግሞ የሆነ ምክንያት ደርድረህ የሆነ ስበብ ደርድረህ አሁን ወይም የውስጣዊ ጉዳዮችን የውስጣዊ ልዩነቶችን ምክንያት አድርገህ የባህር በርን ጉዳይ ልትቃወመው የሚችል ጉዳይ አይደለም፣ ብሔራዊ ጥቅም ነው። ስለዚህ የብሔራዊ ጥቅም ተጻረርክ ማለት ፖለቲካ እያረመድክ አይደለም፣ ከሀገር ፍላጎት ከሀገር ጥቅም በተጻራሪ እየቆምክ ነው። ይሄ ደግሞ የአርበኝነት ባህሪ አይደለም፣ የባንዳነት ባህሪ ነው። ስለዚህ ፖለቲካ ፓርቲዎች ደግሞ የምንታገለው ለሀገር ነው፣ የምንታገለው ለህዝብ ነው ካለ ለህዝብ ፍላጎት ማክበር አለብን። በተለይ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ምኖት እና እንዲያው አጠቃላይ የጋራ ምክር ቤቱ አቋም በዚህ ላይ ምንድን ነው የሚለውም ብንሰማ መልካም ነው። እንግዲህ በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች በርካታ ናቸው። በዚህ ውስጥ አማራ ክልል ውስጥ በርካቶች ይንቀሳቀሳሉ። ይህንን ጉዳይ ሁላችንም በሚባል ደረጃ የጋራ አቋም ነው ፖለቲካ ልናራምድ የምንችለው ሰላማዊ በሆነች ሀገር የሀገር ሉዓላዊነት በተጠበቀ ብሔራዊ ጥቅማ በተጠበቅ ሀገር ውስጥ ነው። ስለዚህ እንደ ፖለቲካ ፓርቲ የብሔራዊ ጥቅማችን አሳልፈን የምንሰጥ አይሆንም፣ ሊሆንም አይገባም። የትኛውም አካል እንዳጋጣሚ አጋጣሚ ሆነው መንግስት አሁን አጀንዳ እያደረገው ከአጀንዳም ሳይሆን የተግባራዊ እንቅስቃሴም ይሄዳል እዚህ የሚደገፍ ነው። እኛም ብንሆን ወደ ስልጣን ቅድም እንደነገርኩህ ደርግ ነበር፣ ኢህአዴግ ነበር ቀጥሎ ብልጽግና አለን። ሌላ ምን ይመጣል አይደል? ይህንን ጉዳይ የበለጠ የምናዳብረው የምንገፋበት፣ በተገቢው መንገድ የሚመለስበት ጉዳይ ነው እንጂ አንዳችን ከአንዳችን በተናጠል የምንቆምበት ጉዳይ አይደለም። እንደሚታወቀው በሀገር ውስጥ ሰላም እንዲሰፍን፣ ህግ እንዲከበር የጋራ መግባባት አለን የፖለቲካ ፓርቲዎች። በሀገር ውስጥ ሰላም ሰፈነ ማለት፣ ህግ ተከበረ ማለት ውስጣዊ አንድነታችን ተጠናከረ ማለት ነው። ስለዚህ ውስጣዊ አንድነታችን የተጠናከረ ሀገር ደግሞ እንደ ሀገር የጋራ ፍላጎቷን ወይም ብሔራዊ ጥቅሟን ታስጠብቃለች። ስለዚህ ይህ እንዲሆን የፖለቲካ ፓርቲዎች ሀሳቡን ከመደገፍ ባሻገር የተግባር እንቅስቃሴ ውስጥ እንገባለን። የተግባር እንቅስቃሴ ውስጥ ምን ማለት ነው? ሰላም እንዲሰፈን አብረን እንሰራለን። ህግ እንዲከበር አብረን እንሰራለን። ብሔራዊ ጥቅማችን እንዲከበር አብረን እንሰራለን። ስለዚህ ልዩነቶቻችንን ወደ ጠረጴዛ እናመጣለን። ልዩነቶቻችን በጠረጴዛ ልዩነቶቻችን አላስፈላጊ ግጭት ወይም ለጠላቶቻችን ወይም ለባዳ ተጠቃሚ እንዳናደርግ ሀገርን አስበን ነገን አስበን ትውልድን አስበን በጋራ እንሰራለን። ለዛም ነው የትኛውም አይነት የፖለቲካ ልዩነት ይኑር፣ የትኛውም አይነት ፖለቲካ ያራምድ፣ ሀገር ላይ የጋራ መግባባት ሊኖረን ይገባል ብለን አብረን እየሰራን ያለ ነው። ይህንንም አጠናክረን የምንቀጥለው የሚሆነው፣ ቢኮዝ ፖለቲካው ያልፋል፣ ሁሉም ነገር ያልፋል። ሀገር ግን ዘላቂ ናት። ስለዚህ በሀገር ላይ ነገ ምን ሰራችሁ ስንባል ለነገ የምናወርሳት ትውልድ ላይ ይሄ ወርቃማ የሆነ ሀሳብ የዘመናት ቁጭት የነበረውን ጥያቄ አብረን ነው መመለስ መቻል ያለብን። የሆነ የፖለቲካ ልዩነት የሆነ ምክንያት ደርድረን ከብሔራዊ ጥቅም በተቃራኒ የምንቆምበት ምንም ምክንያት የለንም። ምክንያት ብለን የምናቀርበውም ውሃ የሚቋጥር አይሆንም። ስለሆነም ትናንትም በብሔራዊ ጥቅም ላይ አልተደራደርንም፣ ነገም አንደራደርም። ቢኮዝ ሀገራችን ሀገር ነች። ስለዚህ ኢትዮጵያ የቀይ ባህር ጉዳይ ይገባታል አጣለች ብለን ስንንገበገብ ስንቆጭ ቆይተን አሁን እድሉ ሲመጣ ስለምንድን ነው ልንቃወመው የምንችለው? ስለምንድን ነው ድጋፋችን ልንፍገው የሚገባል? ስለዚህ ይህ ምንም ጥያቄ የለውም፣ ምንም ጥያቄ የለውም። የህዝብ ፍላጎት ነው። እንዲያውም ከዛ ባሻገር አንድነታችን የሚያጠነክራል። አሁን ይሄ አጀንዳ የምናደርገው እንቅስቃሴ አንድነታችን የሚያጠነክር የተሻለ ይበል የሚያሰኝ ነው። ስለሆነም በዚህ ጉዳይ ላይ ምንም አቅማማት አያስፈልግም። ምንም የምንደረደረው ጉዳይ አይደለም። ኢትዮጵያ ቀይ ባህር ጉዳይ ላይ ቀጥተኛ ተሳታፊ ሆና ወደብ ያስፈልጋታል። ምንም ጥያቄ የለውም። በቃ ቦልድሊ መውጣት መቻል አለበት። በሀሳብ ብቻ ሳይሆን በተግባርም መተርጎም የሚገባው ለተግባራዊነቱም ደግሞ አስፈላጊውን መስዋዕትነት ሁሉ የምንከፍል ነው መሆን ያለብን፣ እንጂ እንዲሁ ዝም ብለን የፖለቲካ ጥያቄ እያነሳን እያቀነቀን እንዲህ ነው እንዲያ ነው እያል ምክንያት እየደረደርን የሕዝባችን ተጠቃሚነት ላይ ጥቁር ነጥብ መጣል አይገባም። የታሪክም እንደ ታሪክ ይጠይቀናል እኮ። ትናንት ወደባችንን ባልተገባ መንገድ አሳልፈው የሰጡ ኃይሎች እነሱ አልፈዋል፣ የሉም። ችግሩ ግን አሁንም ድረስ አለ። ስለዚህ ያን ችግር ለመቅረፍ የሚንቀሳቀስ ኃይል ሲኖር ደግሞ ሲኖር ምን ምን ማድረግ አለብን? መስራት መቻል አለብን። መተባበር መቻል አለብን። መተጋገዝ መቻል አለብን። አቃቂር መውጣት የለብንም። ለጊዜው የፖለቲካ ጥቅም ነው፣ እንዲህ ነው፣ እንዲያ ነው ማለት አያስፈልግም። ምንም ይሁን ምን፣ ምንም ይሁን ምን፣ የፖለቲካ ልዩነቶቻችን ወደ ጎን ትተን ይህንን ጉዳይ በጋራ መወጣት መቻል አለብን። የቀይ ባህር ጉዳይ እኛን አንድ ካላደረገን ምን ሊያደርገን ነው? የኢትዮጵያ ብሔራዊ ጥቅም ጉዳይ አንድ ካላደረገን ካላስተሳሰረን፣ ምን ሊያደርገን ነው? ኢትዮጵያዊነታችን ምኑ ላይ ነው? ስለዚህ ይሄ የሚወደድ የሚደገፍ መደገፍ ብቻ ሳይሆን ለተግባራዊነትም በርካታ መስዋዕትነት የሚጠይቅ ይህንንም ለመክፈል ዝግጁ የሆነበት ሁኔታ ነው ያለው። የአዲያን ሊቀመንበርና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋሁን አለምነህ ለአነሳናቸው ጥያቄዎች ለሰጡን ሰፋ ያለ ማብራሪያና ምላሽ እጅግ አድርገን እናመሰግንዎታለን። እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ እግዜር ይስጥልኝ። በጣም አመሰግናለሁ፣ አመሰግናለሁ።